አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራቸው የቻናል የቤተሰቦች እንዴት ናቸው? ደህና ናቸው ወይ? ከእኔ ከሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ምነት ለራስ ነው። ሀባይቢ ዛሬ አንድ ያስደነቀኝ እና ያስደመመኝ ታሪክ አለ። ምናልባት ልባት ያው እያልሰማችሁት ወይም ደግሞ አለ አይደለ? ብቻ አላካፍላችሁ አለ ኩልሃለን። እሱም በአንድ ወቅት ጫካ ውስጥ መዋለጃዋ የቀረበ አንዲት ሚዳቆ የመውለጃ ሰዓቷ ደርሶ ትግል ላይ ሳለች ድንገት አካባቢውን ስትቃኝ ከፊት ለፊቷ ወንዝ፣ ከኋላዋ ቀስት ያነጣጠረ አዳኝ፣ ወደ ጎን ስትዞር የተራበ አንበሳ አሰብስቦባት ተከባለች። ይህም ሳይበቃ ተጨማሪ ከፍተኛ ነጎድጓድና መብረቅ ያጀበው ደመና መጥቶ ሰማዩን ያጨልመዋል። መብረቁም ኃይለኛ ስለነበረ ደኑን ይመታውና ከፍተኛ ቃጠሎን ያስነሳባታል። ምን ታድርግ? ወደፊት ሮጣ እንዳታመልጥ ትልቅ ወንዝ ተደቅኖባት፣ ከኋላዋ አዳኙ፣ ከጎኗ ደግሞ አንበሳው፣ ወደ ጫካ ገብታ እንኳን እንዳትደበቅ ደኑ ከፍተኛ ቃጠሎ ላይ ነው። በዚያ ላይ የውልደቷ ህመም ነፍሷ ውጭ ግቢ እያስባላት ነው። ሚዳቋዋ በዚህ ውጥረት ውስጥ ሆና ትኩረቷን መፈጸም ወደምትችለው ነገር ላይ ብቻ ማድረግ ቀሪውን ለፈጣሪ በመተው መውለድ ላይ ስላለው በመወለድ ላይ ስላለው ልጇ ብቻ ማሰብ ጀመረች። አዳኙ ቀስቱን አነጣጥሮ ሊለቅ ባለበት ቅጽ ቅጽበይ ድንገት የመብረቁ ብልጭታ ዓይኑ ላይ ብዥታ ፈጠረበትና ቀስቱ ተስፈንጥሮ ወደ ተራባው አንበሳ ሄድና አንበሳውን ይገለዋል። አግበድብዶ የነበረው ዳመናም መዝነብ ጀመረና የደኑን ቃጠሎ በቅጽበት አጠፋው። በጭንቀት ታጅባ የነበረችው ሚዳቁም በሰላም ተገላገለች እና ወደ ቀድሞው ህይወቷ ተመለሰች። አንዳንድ ይህ በህይወትህ ውስጥ በብዙ ፈተናዎችና ጭንቀቶች ልትከበብ ትችላለህ። ያኔ አንተ ልትፈታው በማትችለው ነገር ላይ ብቻ አንተ ልትፈታው በምትችለው ነገር ላይ ብቻ አተኩር፣ ቀሪውን ቀሪውን ለመፍትሄዎች ሁሉ ባለቤት ለሆነው ለፈጣሪህ ተወው። መውጫ መፍትሄ አንተ ጋር እንጂ ፈጣሪ ዘንድ አይጠፋም። አስታውስ ሁሌም ታላላቅ ወይም ከባባድ ፈተናዎች አሉብኝ ብለህ ለፈተናዎች እውቅና ከመስጠትህ ይልቅ የከባባድ ፈተናዎች አለቃ የሆነውን ጌታ አለኝ ስላልክ ጭንቀቶችህን አቅልላቸው ይላል። እናም ሐባይቢ እኔን መሰሎቼን የእውነት አሉ። የማይጨነቁ ሰዎች አሉ በነገራችን ላይ እንደኔ ደግሞ ጭንቀታም የሆነ ሰው አለ። እኔ ትንሽ ነገር ያስጨንቀኛል፣ ያለፈው ያናደኛል፣ የሚመጣው ያስጨንቀኛል ማለት ነው። አሁን ባለንበት ሰዓት በተለይ ደግሞ የሀገራችን ጉዳይ በጣም ያሳስበኛል። ከሰላሙ ሁኔታ አሁን ላይ ደግሞ ድርቅ ነው። በገጠራማው ክፍል ዝናብ ከሌለ ኢትዮጵያ በጣም ከባድ ነው። በተለይ ደግሞ በገጠር እኛ ባለንበት አካባቢ ማለት ነው። በሌላ አካባቢ ምናልባት መስኖ ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል። ግን እኛ ጋር ዝናብ የለም እና እሱ ነገር በጣም ያስጨንቀኛል። በነገራችን ላይ እኔ ዛሬ የእውነት እንቅልፍ ሳላይ ነው ያደርኩት ማለት ነው። እና ሀዋይቢ እስኪ በዱዓችሁ ማስቡኝ። እንደኔ ደግሞ ጭንቀት አሙናችሁ ከዛ ጭንቀት የተገላገላችሁ የእውነት እኔ እንጃ። በእርግጥ አውቃለሁ አውቃለሁኝ፣ አላህ ሱብሃነሁ ወተዓላ ውሃው እንደማርጎ ደሙን ሰው አድርጎ እየፈጠረኝ ጌታዬ ከምንም ከማንም በፊት ችግሮችን ይፈታልኛል ለማንም ደግሞ አሳልፎ አይሰጠኝም ወላኪን ግን የሰው ልጅ ነኝና አስባለሁ እጨነቃለሁ ግን ይሄን ጭንቀቴን ምንድን ነው የማደርገው ማለት ነው እንዴት ነው ተጭንቀት የምገላገለው ካለፈው ጸጸት ከወደፊቱ ጭንቀት አላህ ይጠብቀን ፈጣሪ ይጠብቀን ግን ደግሞ ያው ማሰብ አይቀርም እንደዛ ብዬ ተመልሼ አስባለሁ። እና እስኪ እንደ እኔ በጭንቀት ተወጥራችሁ ግን የታባቱ ብላችሁ አራግፋችሁ የተላቀቃችሁ ካላችሁ ኮሜንት አስቀምጥልኝ። ሀባይ ቢ እወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋናዬ ከልብ ነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙት ትረፍ ይበልልኝ። ውድ ሀገሬ ልጆች ወሰላሙ አሊኩ ወረህመቱላሂ ወበረካቱ።